ትግርኛ መናገሩ ግን ትግራይ ያደርገው ያን ህዝብ የዚህ አባል ድርጅት ይሆናል በሚል ጅምላ ጥላቻ የለው። የትኛውም ሀገር አፍራሽ ኃይል ይታከላል። የራሱን ማጣት አይፈልግም የሌሎችንም። አልፎ ደግሞ ስጡኛ በምክክር ምናምን ነው። አስተዳደሩም ያምናል፣ ማነት ኮሚቴው ያምናል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የወሰንና ማንነት ጥያቄ በሰላምና በህግ አግባብ መቋጫ እንዲያገኝ ጥረት እያደረገ መሆኑ ይታወቃል። ከዚህ ሰላማዊ ትግል ጎን ለጎን ዞኑ ነጻነቱን ካገኘበት 2013 ዓ ም ጀምሮ በአካባቢው የሚኖሩ ብሔር ብሔረሰቦች ህወሀት ተክሎት የሄደውን የጥላቻ ቁርሾ በመሻር በፍቅርና በአብሮነት እንዲኖሩ ቁልፍ ተግባራትን ማከናወኑን በተለያዩ ጊዜያት ሲገልጽ ቆይቷል። አሚኮ የዞኑን አሁናዊና ወቅታዊ ጉዳዮች አስመልክቶ ከዞኑ ዋና አስተዳዳሪ አሸተ ደምለው ጋር ቆይታ አድርጓል። በመጀመሪያ እስኪ የዞኑን ማህበረሰብ በአብሮነት የመኖር ባህል እንዴት ይገልጹታል? ወልቃይት ጠገዴ በጣም ካለው አቀማመጥ ጋር ተያይዞ የማህበረሰቡ መስተጋብሮች በጣም ትልቅና ከፍ ያሉ ናቸው። ለሰላምም ለማህበራዊ ኑሮም የተመቸ ና የተደላደለ ዞን ነው። በአጭሩ ወልቃይት ጠገዴ ትንሿ ኢትዮጵያ ብሎ መውሰድ ይቻላል ማለት ነው። ኢትዮጵያ ምልፍ ብሎ የተለያዩ የሌሎች ሀገራትንም መጥተው የሚኖሩበት በሰላም በልማት የሚንቀሳቀሱበት ማህበራዊ መስተጋብሩ የሰመረ የሆነበት። ስለዚህ የወልቃይት ጠገዴ ባህል ወጉም ደግሞ አክብረው ተከባብረው ተደጋግፎ የሚኖርበት ዞን ነው። ስለዚህ አብሮነት የአብሮነት ተምሳሌት ነው። ወልቃይት ጠገዴ ሰቲት ሁመራ ህዝብ በፊት ህዝቦቹ ጥንትም ቢሆን የተሳሰሩ፣ የተሰናሰሉ፣ የተዋለዱ፣ የተካበዱ አብሮነትም ይዘው የዘለቁ ኢትዮጵያውያን ናቸው። ስለዚህ በኢትዮጵያዊነቱም ከፍ ያለ እይታም ተግባርም ያለው ማህበረሰብ በመሆኑ አሁንም ህዝቦቹ በጋራ የሚኖርበት ዞን ነው። ወደ ቀጣዩ ጥያቄ ሳልፍ የማህበረሰቡ በጎ መስተጋበር ለዞኑ አንጻራዊ ሰላም ያለው ፋይዳ እንዴት ይገለጻል? ወልቃይት ጠገዴ የሰላም ተምሳሌት ነው። ምክንያቱም ወልቃይት ጠገዴ ሰላም የክልላችን ሰላም ነው፣ የወልቃይት ጠገዴ ሰላም የኢትዮጵያ ሰላም ስለሆነ ስለዚህ የሁላችንም ከተማ ናት፣ የሁላችን ዞን ናት። በዚህ መሰረት በጥቅምት 24 2013 በተፈጠረው ግጭት ወደ ሌላ እንዳይስፋፋ እንዳይል ማህበረሰቡም በማደራጀትም በማንቃትም የነበረውን ባህል፣ ወጉ፣ እሴቱ፣ ህግ አክባሪነቱ፣ ስነ ምግባሩ የበለጠ እንዲጠናከርና አብሮነቱን እያጎለበተ እንዲሄድ አድርገናል። ማለት የተለያዩ ብሔር ብሔረሰቦች ተከባብረው ተደጋግፈው የሚኖሩበት በመሆኑ ቀጠናው አንጻራዊ ሰላም እንዲኖር አዎንታዊ ሰላም እንዲመጣ ያደረገው ሁሉንም በአካባቢው የሚኖሩ ብሔር ብሔረሰቦች ተከባብረው እና ተደጋግፈው ለሰላም ትልቅ ዋጋ ትርጉም ሰጥተው የሚኖሩ ናቸው። ማለት እነዚህ ሁሉ እንዲመጡ ያደረገው የማህበራዊ መስተጋብሩ ጥልቅና ጥብቅ በመሆኑ ይሄንም ይዘው ለመዝለቅ አንዳቸው በሌላቸው ላይ ተደጋግፈው ነው የሚሄዱበት። የህወሀት ቡድን የሀገሪቱን መንበረ ስልጣን በበላይነት ተቆጣጥሮ ያስተዳደር በነበረበት ዘመን በተለይ ደግሞ በዚህ አካባቢ ማህበረሰብ ላይ በርካታ ግፎችንና በደሎችን ሲፈጽም እንደነበር ይነገራል። ይህ ግፍና በደል ካለፈ በኋላ ደግሞ ማህበረሰቡ በሰላምና በአንድነት እየኖረ እንደሆነ ይታወቃል። ይህ የሆነበት ሚስጥሩ ምንድን ነው ብሎ ያስባል። የትግራይ ተወላጆች ከጥቅምት 24 በተፈጠረው ችግር ተደናግጠው ከአካባቢው ወጥቶ የነበሩ ተመልሰው ሰላማዊ እንቅስቃሴያቸው እያካሄዱ ይገኛሉ። እነዛ ማህበረሰቦች ተደናግጠው ሊወጡ ሲሉም ለምንድን ነው የምትሄዱ አትሄዱም? እኛ ኢትዮጵያውያን ነን፣ ስለዚህ ጠባችን ከህወሓትና መሰሎቹ እንጂ ከትግራይ ህዝብ ጋር አይደለም። ለምንድን ነው የምትሄዱ አትሄዱም ብሎ የከለከለ ያስቆመ በሰላማዊ ህይወት እንዲኖሩ ያደረገ ነው። አሁንም ድረስ በማህበረሰቡ ውስጥ ሰላማዊ እንቅስቃሴ የአቃፊነቱንም የአብሮነቱንም እያሳደገ እያጎለበተ ነው ያለው። የነበረውን ነው አሁንም ያጠናከረው ሰው በሰውነቱን መመልከት ይዞት የቆየውን ባህሉ ወጉ ስለሆነ በስነ ምግባሩ ስለሚለካ እንጂ በዘር ግንዱ አይለካውም። ያ በመሆኑ የወልቃይት የጠገዴ አማራ ህዝብ ቲፒኤልኤፍን ከትግራይ ህዝብ ጋር አጃምሎ አይመለከተውም። ሁለቱንም ይነጥላል። ህዝብ ሌላ ነው፣ ድርጅት ሌላ ነው። ስለዚህ ጥቂት ድርጅቶች ለጠቅላላው እንትኑን አምሰው ሊያምስበት የሚችለውን ሊያደናግርበት የሚችለውን ነጥሎ ነው የሚያዩ። ለዛም ነው ለዚህ ድል የበቀው ብዬ ነው የማስበው። ምክንያቱም ለተነሳበት ርኢ ለተነሳበት ዓላማ ነው መተክሉ እንጂ ያን ህዝብ የዚህ አባል ድርጅት ይሆናል በሚል ጅምላ ጥላቻ የለውም እና ድርጅት ነገም ይኖራል ይሞታል፣ ህዝቦች ግን ለዘላለም ይኖራሉ የሚል ትልቅ እይታ ያለበት ማህበረሰብ ነውና፣ አንዱ ይሄን አድርጎ ነጥሎ በመታገሉ ቲፒኤልፍ ጦርነት ሲፈጥርም ቲፒኤልፍ ለሚዋጉ ኃይሎች ላይ ነው አትኩረት የሰጠው እንጂ ንጹሃን ሰላማዊ የትግራይ ተወላጆች ላይ አንድም ቀን አትኩሮ ጠላቴ ነው ብሎ አያውቅም ይሄን የሚል ስነልቦናም የለውም። ህዝቡ ይለያል፣ ወንጀለኛው ማን ነው የሚለውንም ጠላቱ ማን እንደሆነ አበክሮ የታገለውም ህወሀት በመሆኑ እሱን ለይቶ፣ ህዝብ ግን ዘላለማዊ ነው ይኖራል። መንግስት ፓርቲ ይወለዳል፣ ይኖራል፣ ይሞታል። ወንጀለኛ ግን በህግ መጠየቅ አለበት፣ ምክንያቱም ወንጀል ብሄር የለው ስለዚህ የትኛውም ወንጀል የፈጸመ በህግ መጠየቅ አለ በህግ የበላይነት የሚያምን ነው። በወልቃይት ጠገዴ ባህል አንድ ትልቅ ብራንድ ተደርጎ መያዝ ያለበት አንድ ሕፃን በህግ አምላክ ካለ የምትቆምበት ነው። ይሄ ስሪተ ማህበረሰቡን ስንወስድ ህግ አክባሪነት ነው። ስለዚህ የስሪተ ኢኮኖሚውንም መደጋገፍም አብሮ መብላትም አብሮ መኖርም የሚያውቅበት የተካነበትም ነው። ስሪተ ማህበረሰቡን ደግሞ ማህበራዊ መስተጋወር ደሞ ወስደ ስንመለከት ከማህበረሰቦቹ ጋር እጅግ በጣም የተገናኘ የተቆራኘ አብሮ መኖርን የሚያውቅበት በመሆኑ ለዚህ ከፍ ያለ እይታ ከፍ ያለ ስነልቦና ያለው ማህበረሰብ ነው። የዚህ አካባቢ ማህበረሰብ ሆነ መላው የኢትዮጵያ ህዝብ ይህ ለውጥ እንዲመጣ በርካታ ትግሎችን ሲያደርግ ቆይቶ ለውጥ መጥቷል። ይህ ለውጥ ከመጣ በኋላ ማህበረሰቡ ከለውጡ ያገኛቸው ትሩፋቶች ምንድን ናቸው? ያገኛቸው የለውጡ ትሩፋቶች በርካቶች ናቸው። እነዚህ የተጎናጸፍናቸው የለውጥ ትሩፋቶች አቅበን፣ አልቀን፣ አጽንተን መዝለቅ የሁላችን ነው። የሁል ጊዜም ነው። በሁሉም ቦታ መሆን አለበት። ይሄ ነፃነት ዛሬ ሆነ አይደለም። ትናንትን ከዛሬ ዛሬን ከነገ ጋር አስተሳስሮና ሰናስሎ መመልከት ያስፈልጋል። የትናንት ትግል በርካታ መስዋዕት እንደተከፈለበት ማሰብ ያስፈልጋል በዛ መስዋዕት ዛሬ ነፃ ወጥተናል የዛሬ ነፃነት ተጎናጽፈን ደግሞ ነፃነቱን በአግባቡ ማስተዳደር ነፃነቱን ኤክሰርሳይዝ ማድረግ ደግሞ ተገቢነትም አስፈላጊም ነው ይሄ ነፃነት በዛሬ ስራችን የነገ ዕጣ ፈንታችን ይወሰናል ስለዚህ የትናንት ትግሉን በማይረሳ የዛሬ ስራችንም በማያዘናጋ በነገ ትውልድ ግንባታ ላይ ባተኮረ መሆን አለበት የሚል እምነት አለ። አንዱ የተጎናጸፈው በራስ ልጆች መመራት አስተዳድሮ ተጎናጽፏል። ማህበራዊ እንቅስቃሴው ነፃነቱን አግኝቷል። ኢኮኖሚያዊ መስተጋብሩ በየትኛውም ቦታ ተንቀሳቅሶ ማልማት፣ ሀብት ማፍራት ህገ መንግስታዊ እንትኑ ኤክሰርሳይስ እያደረገ ይገኛል። ያገኘውን ነፃነት ማጣትም አይፈልግም። ለነፃነቱ የተከፈለውን ዋጋም ክብር ይሰጣል። መስዋዕት ለሆኑ ወንድሞቹ አርበኞቹም ያስታውሳል፣ ይዘክራል። የእነሱን መስዋዕትነት ለማጽናት ይተጋል። የዞኑ ማህበረሰብ ለበርካታ ዘመናት ሲጠይቀው የነበረና ያልተፈታ የወሰንና ማንነት ጥያቄ ያለው መሆኑ ይታወቃል። ይህ ጥያቄ ከሌሎች አካላት መብትና ጥቅም ጋር እንዴት ይጣጣማል? በወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርና ህዝብ በደንብ መታየት ያለበት የራሱን ማጣት አይፈልግም፣ የሌሎችንም አልፎ ደግሞ ስጡኝ አይል ስለዚህ የራስህንም እንድትጨቆን እንድትበደል ግፍ እንዲደርስ እንደማትፈልገው ሁሉ የሌላውን ደግሞ አክብሮ ነው የሚቀጥለው። ስለዚህ የራሴን ማንነት አትንኩብኝ አለ እንጂ የትግራይን ህዝብ፣ ወጣቶች አለይህ አላለ። ይሄ በጣም ግሩም ነው። ትልቅ ነገር ነው ብዬ የማስበው ትልቅ እሴት አለ። ይህን እሴት መዳበር መጠንከር ማጎልበት አለብን በሁላችን ዘንድ የሚረዳ ስለሆነ ሚል ሀሳብ አለኝ። ስለሆነም ይሄን አስተዳደር አጠናክረን ከቀጠል ሀገርንም ክልላችንም ከብዙ ችግሮች መታደግ ይቻላል። አንዱ ጨቁኖ ሌላው ተጨቁኖ የሚኖርበት ጊዜ አክትሟል። ህሊናዊም ነባራዊ ሁኔታም አይፈቅድም። ይልቁንስ ተከባብሮ በአብሮነት በአንድነት መኖር ይበጃል። የሚጠቅመው መንገድም ይሄ ነው የሚል ሀሳብ አለኝ። የማንነትና ወሰኑን ጥያቄ ለማስረዳት የምታነሷቸው ህገ መንግስታዊ ታሪካዊና ማህበራዊ ጭብጦች ምንድን ናቸው? የወልቃይት ጠገዴ የአማራ ማንነትና ወሰን ጥያቄ የእውነትና የፍትህ ጥያቄ። የእውነትና የፍትህ ጥያቄ የያዘ ሰው ደግሞ የሰከነ የረጋ አካሄድ መንገዶች መከተል ያስፈልገዋል ማለት ነው። ለሁሉንም ነገሮች ዝግጁ መሆን ይጠይቃል። በዚህም መሰረት የነበረንን አብሮነት እንዲቀጥል ይረዳት ዘንድ የህዝቦች ጥያቄ ማክበር በጣም አስፈላጊ ነው። ወግና ባህሉን መጠበቅም የጥያቄ የእውነትና የፍትሐዊነቱንም ማረጋገጥ አንዱ የሚፈታው ውይይት፣ ንግግር፣ ምክክር እና ህግን መሰረት አድርጎ መከተል በጣም አስፈላጊ ነው ብለን አቋማችን ይህን ይዘን እየሰራ እንገኛለን። በዚህ መሰረት የማንነቱን እና ወሰኑ ጥያቄ በዘላቂ ለመፍታት መንግስት ጥያቄ ቀርቦለታል። ለመንግስት ጥያቄ ቀርቧል። ከቀረበ የ9 10 ዓመት እያደረገ ነው እንግዲህ በኋላ እሱ የሚመለስበት መንገዶች አሁንም የህዝቡ ጥያቄ በህግ አግባብ ለመመለስ ህገ መንግስታዊ ስርዓት ተከትየ ነው የሚል ነው። ከህገ መንግስቱ ደግሞ በሶስት አማራጮች መፍታት ይቻላል የሚል ተቀምጠዋል። የመጀመሪያው አማራጭ ሁለቱ ክልሎች በስምምነት ይላል። ሁለቱ ክልሎች በስምምነት የአማራ ክልልና የትግራይ ክልል በስምምነት ይፈቷል የሚለው እሱ ኦረዲ የማይሆንበት ደረጃ ስለደረሰ የመፍትሄ አካል ሊሆን አይችልም። የሚለው ሁሉም አካል ግልጽ መሆን አለበት። ይሄ ስለማይሆን ሁለተኛው አማራጭ የፌዴሬሽን ምክር ቤት የሚወስነው ነው። የህዝቦችን አሰፋፈር፣ ፈቃድ፣ መልክዓ ምድር፣ ታሪክ ዳራውን ታሪካዊ ዳራውንም ወርዶ በማወያየት በማነጋገር መወሰን እንደሚቻል አዋጅ 7 1984 አንቀጽ 4 ላይ የሽግግሩ መንግስት ጊዜ ይወጣል። ወልቃይት ጠገዴ ጠለምት ያኔ የሰሜን ጠቅላይ ግዛት የጎንደር በጌ ምድር ክፍለ ሀገር ዳባት አውራጃ ወገር አውራጃ ሆኖ ሲተዳደሩ እንደነበሩ ወልቃይት ወረዳ ጠገዴ ሰቲት ሁመራ ተብሎ ሶስት እንደነበሩ ታሪክ ያሳያል። ማንነት ደግሞ የሚወስነው ባለቤቱ ነው። አሸተ ጊዜ ሰጥቶኝ ስልጣን ሰጥቶኝ ብዬ መወሰን አልችልም። የትኛውም አካል ሊወስን ላችል ስለዚህ ማንነት ሰጭም ነሽም አካል የለውም። ባለቤቱ ነው የሚወስነው። ስለዚህ የማንነት ወሳኙ ባለቤቱ ህዝቡ ነው የሚለው በደንብ ተሰምሮ መያዝ አለበት። ማንነት ለመወሰን ደግሞ ታሪክ መነሻ መሆን አለበት። ታሪክ መነሻ መሆን አለበት። ከልምድም ከወሰን ነው። ከተለያዩ ሀገራት ተሞክሮ ከወሰን ነው። የማንነት ያለባቸው ጥያቄዎች በሪፈረንደም ተካሂደም አያውቅም። መነሻቸው በታሪክ ተደርጎ የህዝቦች ምክክር ተደርጎ ፈቃደ ህዝቡ ህዝቡ ማነኛለ የሚለው በጣም መሰረታዊ ነው። ይህ መነሻ ተደርጎ መወሰን ይቻላል የሚለው ፌዴሬሽን ምክር ቤት ላይ ተቀምጧል። አዋጅ 7 1984 ተሰርዟል ወይ ተሽሯል ከተባለም እኛ አልተሻረም የሚል ነው ያለን። ተሽሯል ከተባለም በህገ መንግስት ውስጥ አንቀጽ 46 ላይ 1966 የደርግ አስተዳደር የነበረውን የህዝቡን አሰፋፈርና ፈቃድ መሰረት ይሆናሉ ይላል። መሰረት አልተደረጉ። ስለዚህ ይህን መሰረት ሳያደርግ ነው ቲፒኤልኤፍ በጉልበት የከለለው። አንድ ወረዳ የነበረ ከሁለት ነው ያደረጋቸው። ጠገዴ፣ ጸገዴ፣ ጠለምት፣ ጸለምት እያለ ጠና ጸ እያጣላ ህዝቦችም እያጋጨ ታላቋን ትግራይ ለመመስረት ከነበረው የህልም ቅዠት የተነሳ በጉልበት ነው። ስለዚህ ይሄ ትክክል አይደለም፣ ህግ ተጥሶ ነው የተከለለ የሚል የኮሚቴው ጥያቄ፣ ህግ ተጥሶ ነው የተከለለው በህግ አግባብ በዚህ በዚህ መመለስ አለበት ብሎ ህጎቹ ተቀምጠዋል። አንቀጽ 48 ላይ ብንመለከት አሁንም የህዝቡ አሰፋፈርም ፈቃድም ታሪክም ቋንቋም ባህልም ይላል። ይህን መሰረት መሆን አለበት። የወልቃይት የጠገዴ ህዝብ ትግርኛ ይናገራል። ትግርኛ መናገሩ ግን ትግራይ ያደርገው አረበኛም ይናገራል የወልቃይት ጠገዴ ህዝብ አረብኛ መናገሩ ግን ሱዳናዊ ወይም የሌላ አረብ ሀገር ሊያሰኘው አይችልም። የወልቃይት ጠገዴ አማርኛም ይናገራል። አማርኛ መናገሩ ታሪኩ ባህሉ እጣፈንታይም የተሳሰረው የተሰናሰለው የተገናኘው የኖርኩበትንም አስተዳደሪም ሁሉንም ተመዘው ሲታዩ ጎንደር አማራ ነኝ የሚል ነው ያለው፣ ማለት ነው። የማንነትና ወሰን ጥያቄው እንዳለ ማድረስ አትራፊ ነው ብላችሁ የምታምኑበትና እናንተም እየተከተላችሁት ያላችሁት የትግል አካሄድስ ምንድን ነው? ሰላም ለአንዱ ጠቅሞ ለሌላው ጎድቶ ስለሚያሄድ በሰላም ንግግር፣ በውይይት በምክክር የምናምን ነው። አስተዳደሩም ያምናል፣ ማንነት ኮሚቴው ያምናል። መነሻውም ሰላማዊ ህጋዊ ስለነበረ ጥያቄው በዚህ አግባብ ደግሞ በሰላምና በህግ ይፈታል ብሎ ጽኑ አቋም የያዘ በመሆኑ የሚፈታበት መንገድም ተይዟል። አስተዳደሩ አሁንም ከእጅ ነው ያለው፣ ነፃነቱ ከእጅ ነው ያለው። ይሄ ነፃነት አጥብቆ አልብቆ መስራት ይጠበቅበታል። ከዚህ በፊት ጠላት የሄደበትን መንገድ በሙሉ አክሳሪ እንጂ አትራፊ አይደሉ። ጠላት የሄደበት መንገድ አንዱ በመጨቆን በመደፍጠጥ የዘር ምንጠራ በማድረግ በማጥፋት ስለሆነ እሱ ለማንም አይበጅም። ስለዚህ የህዝብ ጥያቄ ነው ብሎ አምኖ ተቀብሎ በሰላምና በህግ እንዲያልቅ የህዝብን ጥያቄ ማዳመጥ በጣም አስፈላጊ። የዚህ ሁሉ ምላሽ የሚሰጠው ማዳመጥ ነው። ይህን ስለዚህ የጥያቄዎቹ መነሻዎች አሉት፣ ታሪክ አለው፣ ባህል አለው፣ ወግ አለው፣ ስነልቦና አለው። መልካም ምድሩ ፈቃደ ህዝቡ ማነኝ? የወልቃይት ጠገዴ ያለው አማራ ነን እንጂ አማራ እንሆን አላልንም። የሚለው በጣም መሰረታዊ ጥያቄ ሲነሳም በምክንያት ሲቋጭም በምክንያት ነው መሆን ያለበት እንጂ በስሜት ሊሆን ስለማይችል፣ ስሜት ለጊዜው ሊሆን ይችላል ግን ዘላቂ አያደርገው። ስለዚህ ቀጠናው ደግሞ ትልቅ በመሆኑ ጂኦ ስትራቴጂያዊ አቀማመጡም እና ወሳኝነቱ ደግሞ በውል የተገነዘብን አመራሮች እና ህዝቦች በመሆናችን ኢትዮጵያችን አንድነቷና ሉዓላዊነቷም ተጠብቆ እንዲቀጥል ሀገር አፍራሽ ኃይል ደግሞ ያለምንም ምህረት መታገል ዛሬ ነገም የሚባል አይደለም ማለት ነው። ስለዚህ ሁሌም ቢሆን ጽኑ ሆኖ መታገል ያስፈልጋል። ስለዚህ ለሰላም የተዘረጉ እጆች አሁንም ቢሆን አልታጠፉም። ስለዚህ ልባችንም አእምሯችንም ለሰላም ክፍት ነው፣ ለንግግር ለውይይት ዛሬም ነገም ክፍት ነን። ምክንያቱም የምንፈራው ሀሳብ የለንም። ሀሳቦቻችን የእውነትና የፍትህ ናቸው። የእውነትና የፍትህ የያዘ ሰው ደግሞ ሕግን ተመርኩዞ እንጂ ጠባጫሪነት መንገድ አይከተልም። የገጠመን ጠላት እውነት ነው። ካደረሰው ግፍና በደል በጣም አሰቃቂ ነው። ይሄ ዳግም እንዳይመጣ ግን አምርሮ መታገል ያስፈልጋል። መዘናጋት በፍጹም አያስፈልገንም። ከመዘናጋት የሚባል በሽታ መውጣት አለብን። ለሰላም አርበኛ መሆን አለብን። ለሰላም አርበኛ የሆነ ሁልጊዜም አሸናፊ ይሆናል። ከነፃነት በኋላ የተመሰረተው የዞኑ አስተዳደር የማንነትና ወሰን ጥያቄውን ዳር ለማድረስ ከሚያደርገው ትግል ጎን ለጎን ለሀገሪቱ ሰላምና አንድነት እያበረከተው ያለው አስተዋጽኦ ካለብ ቢገልጹልኝ። ወልቃይት ጠገዴ ሰቲት ሁመራ ዞን ከግፈኛው የህወሓት መዋቅር ነፃ ከወጣ ማግስት አስተዳደሩ ከተዋቀረበት ጊዜ ጀምሮ ማህበረሰቡ በደስታ ተቀብሎ እያጠናከረው ይገኛል። አንዱ ነፃነት የተጎናጸፈው በራስ መመራት በራስ በልጆችህ መመራት ፖለቲካዊ ነፃነት ተጎናጽፏል። ሲደርስበት የነበረው በደል መዋቅራዊም ሰውወለድም ስለሆነ መዋቅራዊና ሰው ወለድ ጭቆናዎች ሲደርሱበት ምሮ ይሄን ባደረጋቸው ተጋድሎዎች ከፋኝ ብሎ ያኔ ሲታገልም አቋሙ የነበረው ማንነቱን ያውቃል። ሌላ ማንነት ሊጫነኝ አይገባም። ይሄ የሚሆን ከሆነ አይቻልም ብሎ ነፍጥ አንግቦ ታግሏል። ይህን ትግል ደግሞ በወቅቱ በነበረው አሰላለፍ ጉልበት ያለው ኃይል በጉልበት ገብቶ ለማስተዳደር እድል ቀንቶታል። ወልቃይት ጠገዴ ብቻ አይደለም ለማስተዳደር እድል የቀን ነው ኢትዮጵያም ለመምራት እድል ቀንቶት ነበር። ትልቋን ቤት ወይም ትልቋን ኢትዮጵያ የተረከበት ትርክት ጠባብ ትርክት በመሆኑ በተረከው ትርክት ይህ ጠላት ከመንበረ ስልጣኑ ተወግደዋል ማለት ነው። በዚህ ለውጥ ግንባር ቀደም ሆኖ ካታገሉ ጉዳዮች መካከል አንዱ የወልቃይት ጠገዴ የማንነትና የወሰን ጥያቄ ይህን የማንነትና የወሰን ጥያቄ ቁልፍ ሀገራዊ ጉዳይ ተደርጎ ተይዞ ቅድመ ለውጥ፣ ከዛ በኋላ ነፃ ከወጣ በኋላ ደግሞ ለማንነትና የወሰን ኮሚቴው ይህን አስተዳድር እንዲያስተዳድር የለውጡ መንግስት ተልእኮ ተሰጠው። በዚህ መሰረት አስተዳደሩ ተመሰረተ። የዚህ አስተዳደር መመስረት ፋይዳው የጎላ ነው። ዘርፈ ብዙ ፋይዳ አለው። አንዱ ማንነቱና ወሰኑን በህግ በሰላም እንዲያልቅ፣ ሁለትም የኢትዮጵያን ለማፍረስ ኢትዮጵያን ለማፍረስ የሚመጣ የትኛውም ኃይል ከሀገር መከላከያ ጋር ሆኖ ደግሞ ይጠብቃል፣ ይከላከላል፣ ደጀን ሆኖም ይሰራል ማለት ነው። ይሄ ዛሬ እኛ ብለን ነው ሳይሆን ከዚህ በፊትም ያደረገው የኖረበትም ስለሆነ ይህን አጠናክረን እንቀጥልበታለን ማለት ነው። ስለዚህ ነፃነቱ አግኝቷል። ነፃነት ማግኘቱ በቂ ስላልሆነ ነፃነት ማስተዳደር ደግሞ ይጠበቅበታል ማለት ነው። ስለዚህ ለነፃነት የተዋጋ ነውን ያክል ነፃነትን ማስተዳደር ያክል ደግሞ ከባድ ነገር የለም። ስለዚህ ለነፃነት ልትታገል ትችላለህ። ነፃነት ታግለህ ነፃ ከወጣ በኋላ ደግሞ ነፃነት ማስተዳደር ይባላል። ስለዚህ ነፃነትን ማስተዳደር ደግሞ የህግ የበላይነት ጋር አብሮ ይያያዛሉ ማለት ነው። ስለዚህ ነፃነት ያለ ህግ የበላይነት አይታይም፣ የህግ የበላይነት ያለ ነፃነት ደግሞ በጣም ከባድ ነው የሚሆነውና ስለዚህ የነፃነት አስተዳደሩ የማንነት ኮሚቴው ተጠናክሮ ጥያቄያችን የሚፈታው በሰላምና በህግ እንጂ በጉልበትና በኃይል የሚፈታ ችግር የለም ብሎ ያምናል። ሲነሳ የማንነት ኮሚቴው ሰላማዊ፣ ህጋዊ፣ ህገ መንግስታዊ ሆኖ ጥያቄው እንዳቀረበ መንግስትም ያውቀዋል ፀሐይም የሞቀው ነው። ይሄ ጥያቄ መመለስ ያለበት በህግና በሰላም ነው። መነሻውም እሱ ነው፣ መቋጫውም እሱ ነው መሆን ያለበት የሚል ጽኑ አቋም አለን ማለት ነው። ባለፉት አምስት ዓመታት በዞኑ በወረዳ ደረጃ እና በዞን ደረጃ ምክር ቤቶች እንደሌሉ ይታወቃል። ከዚህ በተጨማሪ ደግሞ በክልል ምክር ቤት እና በፌዴራሉ የህዝብ ተወካዮች ምክር ቤትም የዚህ አካባቢ ማህበረሰብ ህጋዊ ተወካይ እንደሌለውም እንዲሁ ይታወቃል። ይህንን ጉዳይ ለመፍታት እና የአካባቢው ማህበረሰብ ህጋዊ ተወካይ እንዲኖረው ለማስቻል እየተሰሩ ያሉ ተግባራት ምንድን ናቸው? ባለፉት አምስት የነፃነት ዓመታት የወልቃይት ጠገዴ ህዝብ ወኪል አልነበረው፣ የፓርላማ የክልል ምክር ቤት። መጪው ሰባተኛው ሀገራዊ ምርጫ ወልቃይት ጠገዴ ሰቲት ሁመራ ህዝብ ይሳተፋል ማለት ነው። አሁን አንዱን ሌላው ተጎናጸፍ ነው ድል ሰባተኛው ሀገራዊ 2018 ምርጫ በዞናችን ይካሄዳል። እዚህ ለማካሄድ ደግሞ አስቻይ ሁኔታዎች አሉ። ምርጫ ለማካሄድ አንዱ አስቻይ ሁኔታ ሰላም መኖር አለብን። በሰላም ተንቀሳቅሰህ የምርጫ ቅስቀሳ የምንበለው ሌሎችንም ስራዎቻችን ለመስራት የምርጫ አጠቃላይ የሚመለከቱ ተግባራት ለመስራት ሰላም በጣም ወሳኝ ነው። ስለዚህ ወልቃይት ጠገዴ ደግሞ አንጻራዊ ሰላም አለ። ለሰባተኛው ሀገራዊ ምርጫ ለማካሄድ ምቹ ሁኔታ አለ ማለት አስቻይ ሁኔታ አለ ማለት። ስለዚህ መካሄድ አለበት ይሄ ምርጫ። ይሄ እንዲካሄድ ህዝቡም ይፈልጋል፣ አስተዳደሩም ይፈልጋል። ድምፁ መሰማት አለበት። ስለዚህ በአስተዳደሩ በማንነት ኮሚቴው እስካሁን ድምፁ ሲሰማ ቆይቷል። የበለጠ ደግሞ አሁን በሕገ መንግስቱ መሰረት ምርጫ ተካሄዶ በፓርላማም በክልልም ወኪል ያለው ሆኖ እንደሌሎቹ ወንድም ህዝቦቹ ጋር ድምፁ የሚያሰማበት መኖር ስላለበት ይሄም አንድ ትልቅ ድል ተጎናጽፎ ተወያይተን ተስማምተንበት የመጣን ነው። አሁንም ህዝቡ በዚህ አግባብ አስተዳደሩም ወደ ዝግጅት እየገባ ይገኛል። የተከበራችሁ አድማጭ ተመልካቾቻችን፣ በአማራ ክልል ከወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው ጋር በዞኑ ወቅታዊ ጉዳዮች ዙሪያ ያደረግነው ቆይታ ይህንን ይመስል ነበር። ፕሮግራሙን አዘጋጅቼ ወደ እናንተ ያቀረብሁላችሁ እኔ አምሳሉ አሞኘ ከቀሪያሚኮ ፕሮግራሞችና ዝግጅቶቻችን ጋር አብራችሁን እንድትቆዩ በአክብሮት እየጋበሱ እኔ ከወዲሁ እሰናበታለሁ። ጤና ይስጥልኝ።